ሰላም ጤና ይስጥልን፣ ክቡራና ክቡራት ተመልካቾቻችን የዕለቱን ዜና የማቀርብላችሁ እኔ ራሴ ቅመም ሲሆን ለቻናሉ አዲስ ሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰቡ ይሁኑ ስል በአክብሮ እጠይቃለሁ። ወደ ዜናዎቻችንም ስንሄድ ሰሞኑን በጣም አነጋጋሪ እና አወዛጋቢ የሆኑ ብዙ ነገሮች ቢፈጠሩም ከምንም በላይ ግን ኢትዮጵያውያን የመዳም ቅመሞች ወደ ኢትዮጵያ ስትገቡ ማድረግ የሌለባችሁ ነገሮች በጣም እየተገበራችሁ እና ይልቁንም አታድርጉ የተባላችሁትን አድርጉ በሚለው በመተርጎማችሁ በጣም አሳዛኝ ተግባር በመፈጸማችሁ ራሳችሁንና እራሳችሁን ብቻ መጉዳታችሁ ነው እንጂ ሌሎችን እንደማትጎዱ ልታውቁልን ይገባል ስንል መልእክታችን ነው። ምክንያቱም ወደ ኢትዮጵያ ስትገቡ ፌስታል ወይም ደግሞ የማይጠቅማችሁን ነገር የስጦታ ዕቃ ይዛችሁ የምትገቡ ልጆች የስጦታ ዕቃውን ብቻ ሳይሆን የስጦታ ኪስ ከዝ ይዛችሁ የምትሄዱ ልጆች ጤናችሁን በጣም እያረጋገጠን አለመሆኑን ስንነግራችሁ በደስታ ነው። ምክንያቱም ኢትዮጵያ እድገቷንእና ብዙ ለውጥ እያሳየች ያለች ሀገር ስለሆነች ፌስታልን አንጠቀምም ብላ ስታውጅ እናንተ ግን የስጦታ ፌስታል ከኢመራት ወይም ደግሞ ከተለያየ ሀገር ወደ ኢትዮጵያ የምታስገቡ ልጆች የጤንነታችሁ ሁኔታና የአስተሳሰብ ችግር ስለገጠማችሁ አስቸኳይ ወደ ስነ ልቦና ሐኪም በመሄድ ይህንን ተግባራችሁን ማቆም እንዳለባችሁና ይልቁንም መዳም የጣለችውን ልብስ፣ ምንም የማይጠቀም እቃ የጣለችውን ልብስ ለዘመዴ ወይም ለነዳያን ይሆነኛል በማለት ከዚህ ይዛችሁ የምትገቡና ለአልተገባ ካርጎና ኪሎ የምትዳረጉ ልጆች መዳም የጣለችውን ልብስ ሳይሆን ለነዳያን መስጠት ያለባችሁ፣ ልብሱ እዚሁ ይቅር። ለካርጎና ለሻንጣ የምትከፍሉትን ብር ለነዳያኖች ምግብ መግዣ ብታረጉት መልካም ነው እንጂ እዚህ የተጣለውን ልብስ በብዙ ወጪ ይዛችሁ ገብታችሁ እየተበሳጫችሁና እየተነማረራችሁ ለነዲያን መስጠቱ ለነፍስም ስለማይሆን ቅድሚያ ለነፍስ መስራት እንዴት እንዳለባችሁ ከሌሎች እህቶቻችሁ ተማሩ ከነሱም ተቆጠቡ ብለን ብዙ ጊዜ ብንነግራችሁም እናንተ ግን ልትተገብሩትም ሆነ ልታረጉት ባለመቻላችሁ በዚሁ እኩይ ተግባራችሁ ቀጥሉበት። ነገ ግን ወደ ሄዳችሁበት ሀገር ተመልሳችሁ መምጣታችሁ ስለማይቀር እኛም ምክራችንን እዚ ላይ አቁመናል ስንል እንገልጻለን። ምክንያቱም በብዙ ምክንያትና በብዙ ችግር ውስጥ ያሉ እህቶቻችንም ትምህርት ይሆናቸዋል ከኛ ሕይወት ተማሩ ብለው በሚዲያ ቢያስተምሩም እናንተ ግን ልትቀበሉት ባለመቻላችሁ ይልቁንም ይባስ ብላችሁ ከዚክ የማይሄዱ እቃዎች ላይተር፣ ባትሪ ኢትዮጵያ ላይ በፍጹም የተናቁና በርካሽ ዋጋ ኢትዮጵያ ውስጥ የምታገኟቸውን ንብረት እዚህ ግን በጣም በሚያሳፍር ሁኔታ ይዛችሁ ከዚህ ወደ ኢትዮጵያ የምትሄዱ ፍተሻ ላይም አሳፍራችሁናል። ምክንያቱም የሌሎች ዜጎች ወርቅ ገዝተው ሲሄዱ የኢትዮጵያውያን ግን ኪስ የስጦታ ኪስ ኪስ ዚህ በኋላ ከአረብ ወደ ኢትዮጵያ ያስገባሉ በሚል ስማችን እያስጠፋችሁት ስለሆነ ከዚህ ጉዳይ ተጠንቀቁ ብለን በተደጋጋሚ ብነግራችሁም ልሰሙ ስላልቻላችሁ ኪሳራውም ወጪውም ለእናንተ ስለሆነ ቀጥሉበት እያልን መልእክታችንን እናስተላልፋለን። ምክንያቱም እኛ መክረናችሁ ሳይሆን መከራ ሲመክራችሁ ትማሩበታላችሁና። በመቀጠልም ሰሞኑን አነጋጋሪ የሆነውና በጣም ብዙዎች በመልካምም በመጥፎም ይዘውት ሲዘዋወሩት የነበረው የኢማራት ፕሬዚዳንትን ፎቶ አንዲት የመዳም ቅመም ተነስታ ፎቶውን መልቀቋ በጣም ይበል የሚያሰኝና ትልቅ ክብር ያለው ቢሆንም ከምንም በላይ ግን እኛን የተሰማን እኛ ኢትዮጵያውያኖች ቀኝ ግዛት ያልተገዛን ብዙ ኢትዮጵያኖች በእስር ቤትና በመዳን ቤት ውስጥ የሚሰቃዩት ፍትህ ያጡት እህቶቻችን ፍትህ እንዲሰጥልንና ደሞዝ ተከልክለው ምግብም ተከልክለው የሚሰቃዩ እህቶቻችንን ፍትህ ቢሰጥልን ነው እንጂ ከአንድ መዳም ቅመም ጋር ሰራተኛ ጋር ፎቶ መነሳቱ ለኢትዮጵያ ያለውን ክብር አይገልጽም፣ ስንል በደስታ እንገልጻለን። ምክንያቱም ይህ ተግባርና ድርጊት ብዙ ኢትዮጵያውያኖች በስቃይና በእንግልት ያሉ ይልቁንም በእስር ቤት ብዙ ኢትዮጵያውያኖች እየተሰቃዩ ያለምንም ፍትህ የተቀመጡ በተለያዩ አገሮች አሉ። ኢትዮጵያውያን ከወደዱና ለሰራተኛ ክብር ካላቸው በእስር ቤት ያሉ ኢትዮጵያውያንን ይመልከቱልን። በየመዳም ቤቱም ድምፃቸውን የሚያሰሙ ኢትዮጵያውያንም ድምፅ ቢሆኑልንና ብዙ መጥፎ መዳሞችንም ከዚህ ድርጊታቸው እንዲቆጠቡ ቢያደርጉልን ስንል የኢማራትን መንግስት በትህትና እንጠይቃለን። ይህንን ተግባር የፈጸምሽው ልጅና የኢትዮጵያ መንግስት ከዚህ ትምህርት ውሰዴ ያልሹው የኢትዮጵያዊ ልጆች ምንም በምንም ሁኔታና በየትም ሁኔታ በምንም ችግር ውስጥ ብትሆኑ ኢትዮጵያ ሀገራችሁን በመልካም እንጂ በመጥፎ ነገር በፍጹም ማስጠራት እንደሌለባችሁም ትህትና ጭምር እንጠይቃቸዋለን። ምክንያቱም ዞራችሁ የምትገቡባት ብትሞቱ የምትቀበሩባት ብትኖሩም የምትኖሩባት ሀገራችሁ ኢትዮጵያና ኢትዮጵያ ብቻ ስለሆነች፣ እንደምትመለከቱት ኢትዮጵያ የአየር ንብረቷ ብቻ ከሌሎች ሀገር ለየት የሚያደርጋት የአየር ንብረት በገንዘብ ያልተገዛን ስለተጠቀምኩኝ በራሴ ትንፋሽ ይህንን መልእክት ባስተላለፍላችሁም ኤሲ ወይም ሙከይፍን ስላልተጠቀምኩ የምመስለውን ከዚህ ልትረዱ ትችላላችሁ። ኢትዮጵያ ግን በጋም ሆነ ክረምት ተመሳሳይና በጣም ከምንም በላይ ለማንም ለሁሉም የሚመች አይደለም ለሀገሯ ቀርቶ ከውጭ ሀገር የሚመጡት እንኳን አየሯን የሚወዷት የመልክዓ ምድሯ አቀማመጥ የምድር ገነት የመሰለች ብዙ ቦታዎች ያሏት ኢትዮጵያ ሲኦልም የሚመሰልባት አምሳለ ሲኦልም የሚመሰልባት የአምሳለ ሲኦል ያለባት አፋር ክልል፣ የአፋር እሳተ ገሞራ ገነትም ሲኦልም የምትመሰል ኢትዮጵያ ሀገራችን ብቻ ነች እንጂ ለሌላ ሀገር ማሽቃበጥም ሆነ ሀገራችሁን ማማት በፍጹም የሌለባችሁ እንደሆነ በአክብሮት እንገልጻለን። ይልቁንም ከዚህ ድርጊት ብትቆጠቡ መልካም ነው። ምክንያቱም ኢትዮጵያ ዛሬ ላይ ወድቃና ወድቃ ሳይሆን ዛሬ ላይ በተለያዩ እርስ በርስ ያለመግባባት ችግር፣ የካንሰር በሽታ በደማችን ውስጥ ተላልፎ በዘርና በብሔር ብንጋጭም ነገ ግን አንድ ኢትዮጵያ፣ የቀድሞ ኢትዮጵያ መመለሷ ስለማይቀር ይህንን ክፉ ቀን ከእናታችሁ ጎን ሆናችሁ በጸሎትና በተለያዩ ነገሮች ኢትዮጵያን ማገዝ ነው እንጂ ሀገራችሁን ማማትም ሆነ ሀገራችሁን ለውጭ ማማት በፍጹም በፍጹም በፍጹም ማድረግ የሌለብን ተግባር ነው። ዛሬ ብትደይ እናት ደህየች ተብሎ አትካድም። ስለዚህ ኢትዮጵያም የእርስ በርስ ያለመግባባት ጦርነት ተፈጠረ ብሎ ሀገራችሁን ማማትም ሆነ ሀገራችሁን ማጥላላት በፍጹም የለም። ችግሯ እና የእርስ በርስ ጦርነቷ ለአሁኑ ላለችበት ሁኔታ ባጋልጣትም ኢትዮጵያ ግን ብዙዎች የዓለም ሀገራትም ሆነ ሀያላን መንግስታት የሚጓጓትና ድብቅ ሚስጥር ያላት የብዙ ቅርሳቅርስና የእምነት መሰረት የሆነች ሀገር ከእስራኤል ቀጥሎ ሕገ ልቦናን የተቀበለች ሀገር ብትኖር ኢትዮጵያና ኢትዮጵያ ብቻ ነች። ሙስሊሙም ክርስቲያኑም ተከባብሮ የሚኖርባት ኢትዮጵያ ብቻ ነች። ሌላው ሀገር ብዙ ችግርና ሽኩቻ ቢኖርም ኢትዮጵያ ግን የዛሬ ሁኔታዋን ሳይሆን ቀደምት አያቶቻችን የነገሩንን ስለ ኢትዮጵያ ታሪካችን፣ ኢትዮጵያን ወደፊት ማስቀደም ነው እንጂ ስለ ሀገራችን መጥፎ ነገርም ሆነ የማማትም አቅሙም ወራሉም የለንም። ምክንያቱም እኛ ያልተማር ማህይሞች ስለሆን ሀገራችንን ልናማትና ዝቅ ልናረጋት እንችል ይሆናል። ኢትዮጵያ ግን ከፍ ብላ በዓለም እምትጠራ ሀገርም ነች፣ ወደፊትም ትሆናለች። ምኞታችን ነው። እግዚአብሔር ኢትዮጵያና ሕዝቦቿን ይጠብቅልን። ሰላም። እግዚአብሔር ከእናንተ ጋር ይሁን። ከዜናዎቹ ጋር አብሬያችሁ የነበርኩት እኔ የራሴ ቅመም ነኝ። መልካም ቆይታ።